ለሐኪሞች ደሞዝ የምንጨምርበት ሀገሪቱ ኢኮኖሚ አቅም የላትም የሚል ምላሽ አጭር ምላሽ ነው የሰጡት። እኔም የደሞዝ ጥያቄ ያለኝ የሚል ከራሳቸው አንዳንድ ጊዜ ማያያዝ ነገርን ለማያያዝ የሚደረግ ጥረት ከእሳቸው ሲሰማ ትሰማለህ። ከዚህ በፊትም እንደዚሁ ሰብስበው ሐኪሞችን ባወያዩ ጊዜ የኔም ሙያ እንዲህ ነው እንዲህ እናደርግ እንችላለን እናንተ ብቻ የሚሰላችሁ ምናምን የሚል ነገሩን በአዎንታዊ መልኩ እንዲያዩ ከማድረግ ይልቅ ራሳቸውን የሚያነፃፀር ነገር አለ የእሳቸው ደሞዝ ተጨምረ አልተጨምረ ምንድን ነው የሚጠቅመው ለምንድን ነው ስ የሚያውሉት ሀኪሞች ወይም ሌሎች የመንግስት ሰራተኞች እኮ ደሞዛችን ወይ የተወሰነ ጥቅማጥቅም ይጨመርልን ሲሉ በእለት ከእለት ህይወታቸው ላይ ትርጉም ስላለው ቤት ክራይ ይከፍሉበታል ምግብ እህል ይሸምቱበታል የትራንስፖርት ያውሉታል